ማሚ ሲጀምር እንትን አድርገሻለሁ ሽ ይላል

ደስተኛ ነሽ? ደስተኛ ነሽ? አይኔ ሲዲ አው ትስበልሽ ሁሌ ደስ ይበልሽ። ድሪንክ ዋተር ስትገናኙ ምን ተሰማ? ካንተ መሻቅና ዝም ብላ እኮ ነው የመጣችሁት። እንዲህ ሰርፕራይዝ እኮ ነው ያደረገችው። ቪዲዮውን አላያችሁትም? እንደ እኔ አላጅሁትም? ወይዬ፣ መስዬ የኔ ልዕልት፣ የኔ ውድ ሀፍቴና ይ የአሌክስ የጀርባት ምሽግ እኮ ነሽ። በዚህ እኮ ምሽግ እኮ ነሽ። እንዲህ ሰርፕራይዝ ነው እንዲህ ያረገች። እኛ ሴቶች እኮ እናደ ስናፈቅር መቶ ፐርሰንት እኮ ነው ስናፈቅር፣ በመረጃ እና በማስረጃ እኮ ነው የምናፈቅረው እኛ እንዴ አ የመሲ እጅ አለበት። መ አደ ሆን ነገር ደያለው። አንተ ማን ልታገኝ ነበር? ሄድከው ምንም በአልተመቻት ነበር። እና መሲ በርዝዴይ ስላላከበርኩል በጣም ይቅርታ ምናምን ብላኝ፣ ኧረ ችግር የለውም ምናምን እያልኳት ዛሬ እናከብርልሃለን አለችኝ። ኖ ሮብ ደውላ አርብ እናከብርልሃለን አለችኝ። ላይክ አርብ ቀርቼ ትምህርት መጣው ከዛ ቤት ስገባ ቤት የሉም ቁልፍ ትታልኝ ሄደችው። ይህ በቃ ጫና መሴ ባልታጥ ምናምን ወደዚህ መጥቼ አሁን ባህር ዳርቻ ባ ባህር ዳርቻ ባህር ዳርቻ ሙሌ ሙሌ ብጠር ከዛ በኋላ ሬስቶራንት ና ቁጭ ብለ በቃ ምግብ እኔ ምግብ እየጠብኩ ነበሮ ጣም ደረጃ ምንም አልጠረጠርክም? ምንም አልጠረጠርኩም። እንዴ እንዴት ትመጣለህ? በዚያ ባለፈው ላይ ከመምጣቷ በፊት ከሁለት ሳምንት ነው ምናምን ነይ

መምጣት አለብሽ። ጃንዋሪ ጃንዋሪ እንመጣለን። እንደው እውነት ደስ ይለኛል፣ ከምሬን። ወይ አሌክስ ታምረኛ፣ አየር እየወሰድን ነው፣ ፈታ ማለት በቃ ኖርማል። ወይ ከወተን ባህር ዳርቻ ላይ ነው ያለነው፣ አሏችሁ። ደስ አይሉ ግን ያያችሁ፣ ወንዶች፣ እኛ ሴቶች ያሳያችሁ። ሀገሩ ምን ያህል እንደሆነ ብርድ ነው ሙቀት ነው አሌክስ? ወይ አሁን ሙቀት ነው ያለው። ኦኬ፣ እንደ ዱባይ ማለት ነው። ከኢትዮጵያ ጋር በስንት ሰዓት ነው የምትበላለጡት? በአንድ ሰዓት አንድ ሰዓት ነው የሚወጡት። ግን አሁን ላይ እንትን ነው አሁን በዚህ ሀገር እንደሚባሉት ቱርቡ ላይ መሽ ፀሐይ ምናምን ጠፋው ላይክ እንደ ዱባይ ናችሁ ማለት ነው። ዱባይ እና ኢትዮጵያ እናንተ አንድ ሀገር ነው ማለት ነው። አሁን ቶሎ ምንድነው የሚባለው? ላይክ ቶሎ ብለህ አይመሽም። የዚህ ሀገር አሁን ያለው ፀሐይ እንትን ነው ወቅቱ ስለሆነ ይሄ ሶስት ወር ብዙ አይመሽም ቶሎ ግን አሌክስ ማለት ነው። አየክ፣ እኛ ሴቶች ፍቅር ሲይዘን ምን ያህል በቃ መቶ ፐርሰንት እንደሆነ፣ ማርያም፣ ሪል እኮ ነው። ሴት ልጅ እኮ በነገራቸው የውሸት ማስቀር አችልበት ሪል የስንሳት መንገድ ነው ማለት ሰዓት ፍላይት ነው የመጣችሁ እኛ ዘጠኝ አመት ግን በቅር እንጓዛለን ከፈከርን ወይ ወደ አስራ ምናምን ሰዓት ነው። አይ ድረጅም ሰዓት ነው። መስኪን በጣም ጀግና ናት። ጌታን ዘድን መጥራት እንቢ አለች። በቃ በቃኛ ትንሽ በቃ እኔም ልወጣ ነው። አሌክስ ወይ

እንዴ፣ አንቺ ጊፍት ገላሪ አስራ ስምንት በአስራ ስምንት ነው። ትናንትና ሙላው መች ሞልቶ ነው? ስለማይ ሞሉት ነው እንጂ ቲክታክ ተሰጠ ሞልተዋል። ቲክታክ አንበሳ የቀረ የአስራ አምስት ነው፣ የቀረ የአስሩ ነው፣ የቀረ የስድስት ነው። የቀረ እንደውም አንበሳ ወርዶ ለነበረ ትናንትና እኮ ግን እዛ ገላሪ ላይ አልሞሉት ነው ከነ ልጁን የነበረው እንትን አይደለም፣ ኖርማል አንበሳ ሁሉ አንበሳዎች ስለሆኑ ችግር የሚሞላህ ምን ያደርግላል። ነገ እሑድ ነው፣ ይቀየራል። ነገ አንድ ሀፍታ ብታስሞላው ይሻላል። ከነገ ወዲያ ማለት ሮብ ነው የምንገናኘው ለምን? እርስ በራሳችን ጊዜ መስጠት አለብህ። ሀቅ ነው እሱ፣ ሀቅ ነው ሀቅ ነው። እዚህ ያላችሁ ሲንግሎች ደግሞ እኛ ደማስላቸው ታኪ ግድግድ አልስቅም። ያአይም ሀፊ ማፊ እያየንሽ ነው። ደስተኛ መሆነች ሁሌ እንደዚህ። ደስተኛው ሁሌ ሁሌ ደስታሽን እንደዚህ በቃ ይበል። አሜን አሜን። ሁሌ ሳቄ ማርያም ስማ። እያያችን ያላችሁት ነው። ተመልሱና ሰላም በሉ። ከምሬ ነው። ተመልሱ ሰላም በሉ አይዟችን ተመልሱ። እያየዋችን ከኋላ ያላችሁት ነው ተመልሱ። ታውቃለች። እዛ ቆይ እያዩ እና ማርያም። ጋይስ ሁላችሁ ወደ አሌክስ ነው። ሁላችሁ ፎል ያላደርጋችሁት አሌክስ ፎል አድርጉት። ና አይዟችን፣ ሰላም በሉ በደመና

አለም ትናንትና ሸርኳ አርጌላት ነበር፣ መጣች ዛሬ። አለም እንኳን ደሳለሽ። የታለ አለምዬ? አለምዬ ስቅል አድርግሽ ነው ናት ውይ አንቺ የመዳም ታክሲ ካለሽ ነይ፣ በማርያም በማርያም፣ የመዳም ታክሲ ካለሽ አንድ ቁጥር ጻፍልኝ አለምዬ፣ ካለ ሸር አድርጌላለሁ። አባቴ ዴዚዬ፣ አሌክስ እንዴት ናችሁ እናንተ? ጉዳኞች ሰርፕራይዝ አደረጋችሁናል። ሁሉ ሰላም እንዴት ነው? ሙቀት ነው። እዛ ሙቀት ነው። ያ ዛሬ ሰላሳ ሶስት ነበር። በእኛ እንዴት ደስ እንዳለኝ እግዚአብሔርን የአሌክስ እና የዴዚ ደጋፊዎች እንኳን ደስ አላችሁ። እንግዲህ ዴዚ ሲውዘርላንድ ሄዳለች፣ አሌክስ ያለበት ሀገር ማለት ነው። እግዚአብሔር እንደው የውስጧን አይቶ እሱንም የእውነት እንደዚህ ለታይታ ሳይሆን ትክክለኛውን ያድርግለት እግዚአብሔር። ለእሷም እንደዛው በጣም የዋህ ልጅ ናትኝ። እሱ ምርጥ ልጅ ነው። እግዚአብሔርን እና እግዚአብሔር ይርዳው፣ እግዚአብሔር ያግዛት እሷንም። እንኳን ተገናኙ ደስ ብሎኛል። እኔ በበኩሌ በጣም ደስ ብሎኛል። ያው የሶሻል ሚዲያ ፍቅር እና የታዋቂ ሰዎች ፍቅር ብዙም አጥጋቢ ባይሆንም ግን ምናልባት ሁሉም አንድ ነው ማለት አይቻልም። ያው አልፎ አልፎ ጥሩ ፍቅር አለ እና እግዚአብሔር ያዝልቅላቸው። በተረፈ ወዶቼ የዴዚ እናት ግን ያው ፈቃደኛ አልነበረችም ወደ ሲውዘርላንድ መሄዷን እራሱ አታውቅም። የሚገርማችሁ ነገር ወደ ሲውዘርላንድ መሄዷን አታውቅም እና ሰርፕራይዝ ነው የሆነችዋሉ። እናቷ በጣም ነው የተናደደችው። ያው ታውቃላችሁ የውጭ ሀገር ልጆች፣ አሁን ዴዚ ኢትዮጵያን አታውቀውም። ያው በቅርብ ነው የመጣችው ብዙ ካልቸሩን አታውቀውም። የህዝቡ የሰው አስተሳሰብ እንዴት አይነት እንደሆነ አታውቀውም። እሷ የምታስበው በቃ ልክ እሷ ባደገችበት በአሜሪካው ነው እና አሜሪካ ስለሆነ ተወልዳ ያደገችው በጣም ከባድ ነው እንደ ኢትዮጵያ አስቢ ብሎ ማለት። ባለፈው ራሱ የኔ ማኛ እናትሽ መኪና ገዝታለሽ እንዴት እንደዚህ ትያታለሽ ምናምን ብሎ ሲላትኝ እናቴ እስከ ወለደችኝ ድረስ እኔ የምፈልገውን ነገር የማድረግ ግዴታ አለባት። መኪና ብትገዛ እኔ ልጇ እኮ ነኝ፣ ምን ችግር አለ ወይ ነው ያለችው። የሚገርማችኋል እኮና፣ ያው ሽማግሌ አልተላከም ምናምን። የዴዚ እናት ምንድን ነው ከአሌክስ ጋር ያላት ችግር? ያው አሌክስ ፖለቲከኛ ስለሆነ ከልጅ ጋር አብሮ አይሄድም ነው። ይሄ ደግሞ እንደ እናት ትክክል ናት ብዬ አስባለሁ። እኔ አምናለሁ ግን ፍቅር ፍቅር ነው። እና ፍቅር እውር ነው። በነገራችን ላይ ግን እናቷንም አስረሳት። አማ ያው መርሳት ሳይሆን በቃ ሀሳቧን አሁን እናቷ የዴዚ እናት የምትናገረው ነገር ለዴዚ ውድቅ ነው። በቃ ንግግሯ አይጥማትም። ፍቅር ውስጥ ስላለች ሳያስበው እኮ ነው። ጋይ ሳይታችኋል። ልደትህን መሲ ማለት ነው። እህቱ ልደትህን ሳላከብርልህ ምናምን ብላ የሆነ ሆቴል ይዘውት ሄዳለች። እና ዴዚን ከኤርፖርት አምጥታ ምናምን ነው ሰርፕራይዝ ያደረገችው እና ደስ ይላል። ብቻ ፍቅራቸውን ያብዛው እግዚአብሔር። እውነት እግዚአብሔር ፍቅራቸውን ያብዛላቸው። ዴዚንም ደግሞ ከእናቷ ጋር እግዚአብሔር ያስታርቃት። የእውነት እግዚአብሔር እንደው መጨረሻቸውን ያሳምረው። ውዶቼ በጣም ነው የሚያሳዝኑት። ፍቅር ፍቅር ከባድ ነው ግን እውነተኛ ፍቅር የለም። በአሁኑ ሰዓት ሁሉም አስመሳይ ነው፣ እያስመሰለ ነው የሚኖረው። ለምንድን አላውቅም። አብሶ አሁን ሶሻል ሚዲያ የሚታዩ ታዋቂ ሰዎች በቃ እያስመሰሉ ነው የሚኖሩት እንጂ አይኖሩትም። እና ውዶቼ፣ ለማንኛውም ይህንን ይመስላል። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ በራሴ ቪዲዮ እስክመጣ ድረስ ማለት ነው። በተረፈ በጣም ነው የምወዳችሁ በጣም ነው የማከብራችሁ። ስደት ላይ ያላችሁ እህት ወንድሞቼ እግዚአብሔር ይጠብቃችሁ፣ ኃይሉን ብርታቱን ትግስቱን ይስጣችሁ። እግዚአብሔርን እግዚአብሔር እንደው ሀገራችንን ሰላም አድርጎልን በሰላም ሀገራችን ገብተን እንድንሰራ እንድናገባ እንድንወልድ ያድርገን፣ እሱ ያግዘን ቸሩ መድኃኔዓለም። በስደት ብዙ ነገር እያመለጠን ነው ስደት ላይ ሆነንና ሀገራችን ላይ ሰላም የለ፣ በሌላው ሀገር ሰላም የለ። ብቻ ያሰጋል፣ ያስፈራል። የሚያስፈራ ጊዜ ላይ ነው ያለ ነው። ግን እግዚአብሔር ሰላሙን ያምጣልን። ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምታበረታቱኝ እህት ወንድሞቼ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ይላችኋል። ውዶቼ ከክፉ ነገር ከክፉ ሁሉ ይሰውረን። ጸሎት አድርጉ፣ ደግሞ ጸሎት አድርጉ። ጸሎት አትርሱ። ሙስሊሞችም ዱአ አድርጉ፣ ኦርቶዶክሶችም ጸሎት አድርጉ። ሀገራችን ሰላም ሆኖ ወደ ሀገራችን እንድንገባ። ሁሌ የሰው ሀገር ይሰለቻል። እውነት ምንም ላይጎልብን ይችላል፣ የምንበላው፣ የምንጠጣው፣ የምንለብሰው ላይጎልብን ይችላል። ግን ብዙ ነገር ወጣትነታችንን እያጣነው ነው በሰው ሀገር የእኔ እና ይህንን ይመስላል የሰሞኑ ግርግር። የሶሻል ሚዲያ በስማም ስንት አጀንዳ ነው የሚመጣው? ጌታ ሆይ የኢትዮጵያ ፍርድ ቤት ራሱ እንደዚህ የሚጨናነቅ አይመስለኝም። ቲክቶኩ ፍርድ ቤት እኮ ነው የሚመስለው። እናንተ አልገረማችሁም? ግን ጌታ ሆይን የገረመኝ እኮ አብሶ ሀቢባ ጋር የሚመጣ አጀንዳ፣ አጀንዳ ብቻ አይደለም፣ የእውነት በጣም ከባድ ነው። አሁን የማን ነው የፍቅር ዲዛይን ጉዳይ መዘዝ እስማ የአችር ጉ ሴት ይዘው የመጣችው መዘዝ ብዛቱ እና ለማንኛውም ይሄን ይመስላል። አሌክስና አሞራውና ዴዚ እንግድ ተገናኝተዋል። ሲያምሩ ደግሞ መስቀላቸው ራሱ ሲያምር እግዚአብሔርን እግዚአብሔር እንደው ጨሩ መዳን ያለም አንድ አድርጓቸው ያሳየን፣ ወልደው ከብደው ያሳየን፣ እኛንም እንደዛው እኛ እኮ አያ ምናይ ብቻ ሆነን እኮ ጎበዝ፣ ጉድኮ ነው እና ለማንኛውም ቻው ውሽውጦቹ ደህና እደሩ።